ሰላም ጤና ይስጥልን፣ እየተከብራችሁ ተመልካቾቻችን። እንሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹ እየነገርኳችሁ እኔ ሰላማዊ ንጋሴ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። በቅድሚያም የሀገር ውስጥ መረጃዎች ልንገራችሁ። ከ15 ሺህ በላይ እናቶችን ያዋለዱት ዶክተር ኮከብ መሐመድ የህይወት ዘመን ተሸላሚ ሆኑም። ከ99 ጊዜ ደም የሰጡት የፐብሊክ ሰርቪስ ሹፌር አቶ ሙሉ አስራት ልዩ ተሸላሚም ሆኗል። በዛሬ ዕለት በጅማ ከተማ እየተካሄደ ባለው በ27ተኛው የጤና ዘርፍ አመታዊ ጉባኤ ላይ በጤና ዘርፍ ከፍተኛ አስተዋጽኦ ላበረከቱ የጤና ባለሙያዎች፣ ተመራማሪዎች እውቅና ተሰጥቷቸዋል። እውቅና ከተሰጣቸው ውስጥ በህይወት ዘመን የላቀ የሙያ አገልግሎት ዘርፍ ሽልማት ያገኙት ዶክተር ኮከብ መሐመድ ከ15 ሺህ በላይ እናቶችን ያዋለዱና የበርካታ እናቶችና ህጻናት ህይወት የታደጉ መሆናቸውም ተነግሯል። ሚኒስትር መስሪያ ቤቱ በዛሬው ዕለት ሽልማት ከሰጣቸው ውስጥ በደሜ ወገኔን አድናለሁ በማለት 99 ጊዜ ደሜ ለገሱት የፐብሊክ ሰርቪስ ሹፌር የሆኑት አቶ ሙላት አስራት ልዩ ተሸላሚም ሆኗል። የጤና ሚኒስትሩ በዛሬው ጉባኤ በአጠቃላይ 31 ሽልማቶችን የሰጠ ሲሆን ከዚህ ውስጥ 18 ተሸላሚዎች በጤና ዘርፍ ከፍተኛ አስተዋጽኦ ያደረጉ ምሁራን ሲሆኑ 13 የሚሆኑት የጤና ኤክስቴንሽን ሰራተኞች መሆናቸውን ትዕግስት ላቀው ለብስራት ሬዲዮ ከጅማ ከተማ ዘግባለችም። ከብቶችን ሰብል አስበላህ በማለት ለእረኝነት የቀጠረውን የ9 ዓመቱን ታዳጊ የገደለው ግለሰብ በስርዓት ተቀጣም። በምዕራብ አርሲ ዞን ገደብ አሳሳ ወረዳ በልዩ ቀበሌ ነዋሪ የሆኑት አቶ ቃሲም አጋ በርካታ የቀንድ ከብቶች እንዲሁም ሰፋፊ እርሻ ያላቸው ሰው መሆናቸውን ተገልጿል። በአካባቢያቸውም ለከብቶች እንክብካቤና ጥበቃ የተለያዩ ሰራተኞችን ሲቀጥሩም ሲያባሩም እንደነበረ የተነገረ ሲሆን ለከብቶች ጥበቃና እንክብካቤም የሚቀጥሯቸው እድሜያቸው ገና ለጋ የሆኑ ሕጻናትን መሆኑን የምዕራብ አርሲ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር ከድርጅቦ ለብስራት ሬዲዮ ተናግሯል። በአቶ ቃሲም ቤት ለከብቶች ጥበቃ እንክብካቤ፣ ለቤተሰቦቹ አማካይነት የመቀጠር እድል ያጋጠመው የዘጠኝ ዓመቱ ታዳጊ መሐመድ አሚን ጥቂት ወራት እንደሰራ የሰው ሰብል አስበላ የሚል ሮሮና ስሞታ መቅረብ ጀምሮበት እንደነበረም ተነግሯል። በዚህም መስከረም 2018 ዓ ም መግቢያ ላይ የዘጠኝ ዓመቱ መሐመድ አሚን የቀጣሪውን የአቶ ቃሲም ሰብል በማስበላቱ አቶ ቃሲም ለቅጣት ብለው በሰነዘሩበት ዱላ ጭንቅላቱ ላይ በመምታት ህይወቱ እንዲያልፍ ያደርጋሉ። ድርጊቱን ከፈጸሙ በኋላ አስክሬኑን ሰብል ውስጥ ጥለው ለፖሊስ የዘጠኝ ዓመቱ መሐመድ አሚን መጥፋቱን ይጠቁማሉ። ከሰዓታት በኋላ አስክሬኑ ሰብል ውስጥ ያዩ ነዋሪዎች ለፖሊስ ጥቆማም ይሰጣሉ። ፖሊስም የወደቀው የዘጠኝ ዓመት ልጅ አስክሬን አንስተው በሆስፒታል በማስመርመር ባደረጉት ማጣራት የድርጊቱ ፈጻሚ አቶ ቃሴም መሆኑ ተረጋግጦ በቁጥጥር ስር ውሏል። ተከሳሽ ለፖሊስ በሰጠው ቃል በተደጋጋሚ ሰብል በከብቶች በማስበላቱ በተፈጠረበት ንዴት በመምታቱ ጉዳቱ መድረሱን በማመን ቃሉን መስጠቱን የምዕራብ አርሲ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር ከድርጅቦ ገልጿል። ፖሊስም የምርመራ መዝገቡን በበቂ ማስረጃ በማጠናቀር ለዐቃቤ ሕግ የላከ ሲሆን ዐቃቢ ሕግም በወንጀል ሕግ ቁጥር አምስት አርባ ተራ የሆነ የሰው ግድያ ወንጀል በመጥቀስ ክስ ይመሰርታል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ጥቅምት 5 ቀን 2018 ዓ.ም በዋለው ችሎት ቃሲም አጋ ጥፋተኛ ተብሎ በማስረጃ በመረጋገጡ በ14 ዓመት እስራት እንዲቀጣ ተወስኖበታል፣ ስትል ኤደን ሽመልስ ዘግባለችም። ተመልካቶቻችን አሁን ደግሞ በቀጥታ ምናልፎ ከአለም ቀፍ የተገኙ መረጃዎች ይሆናል። የአርኤስኤፍ ሰው አልባ አውሮፕላኖች በሱዳን ካርቱም ለአራተኛ ቀን ተከታታይ ጥቃት ፈጸሙ። የሱዳን ዋና ከተማ ካርቱምና ዋና አውሮፕላን ማረፊያው ከመንግስት ጋር የተገናኘውን የሱዳን ጦር ኃይል ከተማይቱን ከተቆጣጠረ በኋላ የአየር ትራፊክ ለማስቀጠል ቢሞክርም የፈጣን ድጋፍ ሰጪ ኃይሎች በካርቱምና ዋና አውሮፕላን ማረፊያ ላይ ለአራተኛ ተከታታይ ቀን ሰው አልባ አውሮፕላኖች በመጠቀም ድብደባም ፈጽመዋል። ዛሬ አርብ ማለዳ ላይ ድሮኖች እና የሚወነጨፉ ሚሳይሎች በመዲናይቱ ፍንዳታው ይሰማ ነበር ሲሉ ከካርቱም ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚኖሩ ነዋሪዎች ተናግረዋል። የዋና ከተማው ዋና አውሮፕላን ማረፊያ ስለመመታቱና የጉዳቱን መጠኑ ግልጽ አይደለም። ጥቃቱ ማክሰኞ የጀመረ ሲሆን ለአራተኛ ተከታታይ ቅናቶች ጥቃቱ ሲፈጸም አየር ማረፊያው ቢያንስ ከሁለት ዓመት ጦርነት በኋላ ወደ ስራ ለማስገባት እንቅስቃሴ ላይ በአካባቢው ባድር አየር መንገድ የሚንቀሳቀሰው አንድ አውሮፕላን ረቡዕ ዕለት አርፏል። በሌላ በኩል በሰሜን ዳርፉር ግዛት ዋና ከተማ በሆነችው ኤልፋሸር ውስጥ በሱዳን የፈጣን ድጋፍ ሰጪ ኃይሎች የሚመራ ሰው አልባ አውሮፕላን በሲቪል ስፍራ ላይ በፈጸመው ጥቃት ቢያንስ አምስት ንጹሕ ዜጎች ሲገደሉ ከአስር በላይ ሰዎችም ቆስሏል። ጥቃቱ የተፈጸመው ሐሙስ ቢሆንም ዛሬ አርብ ግን ይፋ ሆኗል። የአርኤስኤፍ ንብረት የሆነ ሰው አልባ አውሮፕላን በከተማይቱ ማዕከላዊ ገበያ ፈንድቶ አምስት ሰዎች ሲገደሉ አስር ሰዎች ቆስሏል ሲሉ የአገር ውስጥ ምንጮች ለሱዳን ትሪቡን የዜና አውታር ተናግሯል። ጦር ኃይሉ እና አርኤስኤፍ ከሚያዝያ 2023 ጀምሮ ከ20 ሺ በላይ ሰዎችን የገደለና 14 ሚሊዮን ሰዎችን ያፈናቀለ ጦርነት ሲያደርጉ መቆየታቸውን የተባበሩት መንግስታት ድርጅትና የአካባቢው ባለስልጣናት ገልጿል። ትራምፕ ከካናዳ ጋር የሚያደርጉት የንግድ ድርድር በሟቹ የቀድሞ ፕሬዚዳንት ሀሰተኛ የማስታወቂያ ንግግር ተቋረጠም። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሟቹ ፕሬዝዳንት ሮናልድ ሬገን ስለ ታሪፍ አሉታዊ የተናገሩበትን የተጭበረበረ የቴሌቪዥን ማስታወቂያ ተከትሎ ከካናዳ ጋር ሁሉም የንግድ ንግግሮች ተቋርጠዋልም ብሏል። የሮናልድ ሬገን ፋውንዴሽን ካናዳ በማጭበርበር ማስታወቂያ እንደተጠቀመች አስታውቋል። ሮናልድ ሬገን ስለ ታሪፍ አሉታዊ ነገር ሲናገሩ የሚያሳይ መሆኑን ትራምፕ የግል ንብረታቸው በሆነ ትሩ ሶሻል ማህበራዊ መድረክ ላይ ጽፏል። ይህንን ያደረጉት በአሜሪካ ጠቅላይ ፍርድ ቤት ውሳኔና በሌሎች ፍርድ ቤቶች ውሳኔ ላይ ጣልቃ ለመግባት ብቻ ነው ሲሉ ትራምፕ ጽፏል። በእነሱ አስጸያፊ ባህሪ ላይ በመመስረት ከካናዳ ጋር የሚደረጉ የንግድ ድርድሮች በሙሉ በዚህ ተቋርጧል ሲሉ ትራምፕ አክሏል። የሮናልድ ሬገን ፕሬዚዳንታዊ ፋውንዴሽንና ኢንስቲትዩት በማህበራዊ ሚዲያ ላይ እንዳጋራው በኦንታሪዮ መንግስት በካናዳ የተፈጠረ የቲቪ ማስታወቂያ በሚያዝያ 25 1987 የተጻፈውን ፕሬዚዳንታዊ ብሔራዊ የነፃና ፍትሐዊ ንግድ አድራሻን በተሳሳተ መንገድ ያሳ ያል። ፋውንዴሽኑ በተጨማሪም የካናዳ መንግስት የሟቹን የአሜሪካ ፕሬዚደንት አስተያየት ለመጠቀምና ለማረም ፈቃዱን እንዳላገኘም ተናግሯል ፋውንዴሽኑ አክሎም በዚህ ጉዳይ ላይ የህግ አማራጮችን እየገመገመ መሆኑንና ህዝቡ ያልተስተካከለውን የሬጋን ቪዲዮ እንዲመለከቱም ጋብዟል ተመልካቾቻችን የዛሬው የብስራት የዩቲዩብ የመረጃ ሰዓታችን እየተከታተላችሁት ይመስል ነበር መረጃዎቹን እየነገርኳችሁ ሰላማዊ ንጋሴ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግኩኝ ሰላም